ክላስ ውስጥ እኔ አቅራቢያ የሚቀመጥ ልጅ አዲስ ሰዓት ገዝቶ ይመጣል። ያው እሱም ልጅ ስለሆነ አዲስ መሆን ለማሳየት እና ሊያስቀናን እየሞከረ፣ እኔ በጣም ቀናሁ። በሰዓቱ ልገዛ የምችልበትም እድል አልነበረኝም እና ሰዓቱን ሰረኩበት። ሰዓቱን ስሰርቅ ልጁ አላግባብ ጮኸ፣ አለቀሰ፣ ክላስ ረበሸ የጃማላ አይለቅም እንደ ተባለው በሰዓት የተጀመረው ስርቆት አድጎ ዘመናችንን ተሰረቅን። ተማሪ ሳሉ የሚያምር ሰዓት መስረቃቸውን በነገሩን ጠቅላይ ሚኒስተር የሚያምር ጊዜያችንን ተዘረፍን። ያኔ ሰዓት ሲሰርቁ ሌባ ተብለው መታሰር የነበረባቸው ጠቅላይ ሚኒስተር ከሌቦች ጋር ተደራይተው ስልጣን በመያዝ አገራችንን ዘረፉን፣ ግድባችንን ዘረፉን፣ ሰላማችንን ዘረፉን፣ ዘመናችንን ዘረፉን። አንድ ሌባ ግለሰብ ባደራጃቸው መቶ የማይሞሉ ሌቦች፣ ሕፃናት ሳይጫወቱ ልጅነታቸው አመለጣቸው፣ ወጣቶች ፍቅርን ሳያዩት፣ አንዳንዶች ሽበት ወረራቸው፣ አንዳንዶቹን ምልጠት አጋጠማቸው፣ ወንደላጤና ሴተላጤ ወይ ሳይጋቡ ባለትዳሩ ሳይራቡ ዕድሜያቸው ሄደባቸው። ጓድ ጠቅላይ ሚኒስትር፣ ለደንቡ ያህል እንኳን ሰላምታ ሳልሰጥዎት ወደ ሙሾ በመንደርደሪ ይቅር ይበሉኝ። እናም ሰላምን የማያውቅ መሪን ሰላም ነውት ወይ ማለቱ አግባብነት ስለሌለው ጦርነቱ እንዴት እየሄደል ነው ብሎ ይሻላል። ከአማራ ጋር የጀመሩትን ጦርነት ሳይቋጩ ወደ ኤርትራ መቼ ሊሸጋገሩ አሰቡ ብሎት ሳይሻል አይቀርም። ጓድ ጠቅላይ ሚኒስትር ካልጸፋ ንግግር ሰዓት፣ ስለመስረቆ የሚዋሩበትን ፓርቲ ቆርጬ እንደ መግቢያ የተጠቀምኩት ያኔ ተማሪ ሳለሁ ያማረኝን ሰዓት ሰረቅኩ የሚል ንግግሩ ዛሬ መሪ ሲሆኑ አንድ ደረጃ ከፍ ብሎ የአማራችሁን ነገር ቀስ አድርጋችሁ ስረቁ ወደሚል ስብከት ማደጉ መናቶ ታያ እንደበስ ሲተረክ ስለሰማው ነው። አዳማ ላይ ያለፈውን ዓመት አፈጻጸም ግምገማና የቀጣይ አመት እቅድ ላይ ውይይት እያደረግን ነበረ። ሬንጀር ለብሶ መጣ። ከዚያስ እንደምትሰርቁ አውቃለሁ እንዳትሰርቁ አልልም፣ ግን ፍጥነቱን እና መጠኑን ቀንሳችሁ ስረቁ አለ። ጓድ ጠቅላይ ሚኒስተር ሆይ ኦቦ ታየና ኦቦ ጀዋር እንዳሉት ብልጽግና የሚባል የሌቦች ማህበር ሰብሳቢ እንደመሆኑ መጠን በውስጥ ቀስ እያላችሁ ስረቁ የሚሏቸውን አመራሮች በሚዲያ ደግሞ መንግስታዊ ሌብነት የለም እያሉ ሲከላከሉላቸው መታየቱ የሚጠበቅ ቢሆንም፣ ሆኖም ግን የእርሶም ሆነ የፓርቲው ሌብነት እጅግ ዘግናይ በመሆኑ የተነሳ ተዘርፎ ተዘርፎ ተዘርፎ ባዶ እጁን የቀረው ሕዝብ ተሰልፎ ወደ አደባባይ ሊወጣ አንድ ሀሙስ እንደቀረው ነግሮታ አለው። በሚያምር ሰዓት የተጀመረው ስርቆት ወደሚያምር ቤተ መንግስት ተሸጋግሮ በቢሊዮን የሚቆጠር ዶላር የተዘረፈው ህዝብ በስርቆት ያገኙትን ሰዓት ማሰርና በስርቆት ከሰሩት ቤተ መንግስት መኖር ለየቅልናቸው በሚል አኳን የዘረፋችሁትን ሰዓት በሉት፣ የሰራችሁትን ሰዓት ኖሩበት። ማንቁርታችሁን አንቆላ ያስተፋችሁ እያደባ መሆኑን ማወቅ አለቦት። ከዚህ ባለፈ ግን ጓድ ጠቅላይ ሚኒስትር እርሶ እስካሉ ድረስ ብልጽግና እንደ ኢህአዴግ ችግሩን ለማረም ይቅርና ኪራይ ሰብሳቢ ሆኛለሁ ወይንም በሙስና ነቅዣለሁ ብሎ ራሱን ሳይገመግም መንግስታዊ ሌብነት የለም እያለ ሲዘርፍ ከኖረ በኋላ ባልታሰበ ቀን ፍግም ብሎ እንደሚገኝ ጥርጥር የለውም። ጓድ ጠቅላይ ሚኒስትር ስለ ሌብነቶ ይህንን ብዬ ወደ ሰሞኑ ውይይቶ ስሸጋገር እነዚያን መድረኮች ከመሩ በኋላ የእርካታ ዳሰሳ ጥናት አድርገው እርካታውን ለኩቱይ ዝምብዬ ዝም ብዬ ሳስበው ግን በእርሶ ቤት እነዚን የውይይት መድረኮች ማካሄደውና ውይይቶቹ በሚዲያ እንዲተላለፍ ማድረጎ ዜጎች ሲያነሷቸው የነበሩ ችግሮችን በመፍታት ረገድ ጎለህ ሚና መጨዋታቸውን አምነውና በብቃቱ ተደምመው በርካታ ባህር እየተንሳፈፉ ያሉ ይመስለኛል። ማርያምን ልውታለሁ፣ ጓድ ጠቅላይ ሚኒስትር አንዳንዴ የሚያደርጓቸውን ነገሮች ሳስባቸው የሀገር መሪ መሆኑን በመቀበል ፈንታ ያኔ ከሰረቁ ሰዓት ጋር ተበላሽተው የቆሙ ኤሌመንተሪ ተማሪ ሆነው ይታዩኛል። እንዳለመታደል ሁሎ ግን የተበላሸ ሰዓት እንኳን በቀን ሁለት ጊዜ በትክክል ሲቆጥር እርሶ ግን መቼም ትክክል ሆነው የማያውቁ መሆኖ ነው የምሬን ኮኖ የምለት። ጓድ ጠቅላይ ሚኒስተር እርሶ የሚያደርጓቸውና እርካታ የሚሸምቱባቸው አንዳንድ ነገሮች በጤነኛ ምሮ ሲደረጉ ለድብታ የሚዳርጉ ናቸው። ለምሳሌ ያህል ስዩም ተሾመን፣ ቶማስ ጀጃውን፣ እንዳልካቸው ዘነበን ሙሉ ቀን ሰጥየን ወይንም ደግሞ ከኢቲቪ፣ ከዋልታ፣ ከፋና ከኢዜአ የተውጣጡ ጋዜጠኞችንና የሚዲያ ሰዎችን ሰብስበው በውዳሴ ከንቱ የተሞላ አድናቆት ከሰበሰቡ በኋላ በእርካታ መንፈስ የሆነ የሆነ መልስ ሰጥተውና ሚዲያን በተመለከተ የሚቀርብብኝን ቅሬታ ፈተው በሚል እሳቤ ደስ ብሎ ሲተኙ ይገርመኛል። ከኪነ ጥበብ ባለሙያዎች መካከል የኔ የሚሏቸውን ከመሰብሰብ ባለፈ መናገር ያለባቸውን በዳንኤል ክብረት በኩል አስጠንተው ሽታዬ ሽታዬ የሚል ውዳሴ ሲጨመጭሙ በእርሶ ድርጊት የከንቱነትና የጅልነት ስሜት እኔን ይጠናወተኛል። እና ምለወታለሁ፣ ጓድ ጠቅላይ ሚኒስትር በእነዚያ ትክክለኛ ጥያቄና ጠያቂ ባልቀረበባቸው መድረኮች መልስ ያገኙ ችግሮች ያሉ ከመሰሎት እርሶ የክፍለ ዘመኑ ቄል መሪ ነዎት ማለት ነው። ሌላው ደግሞ ጓድ ጠቅላይ ሚኒስትር እነ ስዩም ተሾመን ሰብስበው በትጉህ ጋዜጠኛና ሰነፍ ጋዜጠኛ ጉዳይ እንዲህ የሚል ማብራሪያ መስጠቱን ሰማው። በሚኖረው ጩኸት ክሊኮች፣ ኮሜንቶች ሊኖሩ ይችላሉ። ግን እርግጠኛ ነኝ ኮሜንት አድራጊውም ጭምር ወደ ውስጡ አይወስደው። ያ ውሸት ቶሎ የሚተን ነገር ስለሆነ እንደዛ ከሚሆን እውነቱን ጫካ ከፈለጋችሁ ጫካ የተዛባ ነገር ካለ መግለጥ የጫካ አሳቤ የእናንተ ልጆች የእናንተ ልጅ ልጆች የሚያወድሱት ስራነው ጥያቄ የለውም። እናንተ ባይገባችሁም ችግር የለውም። ጋዜጠኛ ከተሰጠው መረጃ ጀርባ የሚያይ ማለት ነው። ስለሰማ ስላየ ብቻ አይደለም ጋዜጠኛ ካየ በኋላ ከሰማ በኋላ ከዛ ካየውና ከሰማው ነገር ጀርባ አናላይዝ ያደርጋል። ሰነፉስ ከሰማው የማይዘል ለኮሜንት ለክሊክ የቸኮለ አንድ ሰው ምን እንደሰራ ሳታውቁ ቢሮውን ሳያጸዳ ዛፍ ሳይተክል ሰፈሩ ላይ አንድ ሰራተኛ ደሃ ያለች እሱ ጋር ገንዘብ አዋጥቶ ሳያግዛት ዝም ብሎ መጥቶ እናንተ ጋር በዩቱብ መልአክ መልአክ ሲጫወትክ የት ሰራህ? መች አገለገልክ? ስንት ዛፍ ተከልክ? ለስንት ደሃ ቤት ሰራ? ምን ያክል ታነባለ? ምን ያክል ጻፍክ? መጠየቅ እኮ አለበት ሰውዩ። ሆኖም ግን ጓድ ጠቅላይ ሚኒስተር በዚያ መድረክ የሰበሰቧቸው አደርባይ ጋዜጠኞችና የሚዲያ ሰዎች እርሶም ምክር ሰምተው ከሚወራው እና ከሚሰራው ጀርባ ያለውን እውነት እናውጣ ብለው ከተንቀሳቀሱ እኮ በአንድ ሳምንት ከየቤታቸው ተለቃቅመው እስር ቤት እንደሚገቡ ጥርጥር የለውም። ሌላውን ይተውትና እርሶ ከሰባተኛ ክፍል በኋላ የት የት እንደተማሩ ከአንደኛ እስከ ሶስተኛ ዲግሪ እንዴትና መቼ እንደተማሩ ብለውም ፒኤችዲውን እንዴት እንደሰሩ ለመመርመር ቢሞክሩ ህገ መንግስቱን በኃይል በመናድ ወንጀል ተጠርጥረው ራሳቸውን ቃሊቲ እስር ቤት ውስጥ እንደሚያገኙት መገመት አይከብድም። ምክንያቱም ከሚወራውና ከሚሰራው ጀርባ ያለው እውነት ይጣራ ከተባለ ኢንጂነር ስመኘውንና ጄኔራል ሳረን ማንገደላቸው የሚል የምርመራ ስራ ሊጀመር እኮ ነው። እርግጥ እርሶ ይህ ምክር ሲሰጡ በቁንጽል ተግባራት ራሰውን ሸብበውና የኮሪደር ልማቱን የጫካ ቤተመንግስቱን ጎርጎራና ጨበራ ጩርጩራን ከማጣጣላችሁ በፊት በቅድሚያ ጎብኙና ከዚያ በኋላ ማለት ያለባችሁን በሉ ለማለት ፈልገው መሆኑን አልዘነጋውም። ሆኖም ግን ከሚወራውና ከሚሰራው ጀርባ ያለን እውነት መመርመር ማለት የአባይን ግድብ ሄዶ ጎብኝቶ አድናቆት መጻፍ ማለት ሳይሆን በዚህ ግድብ ስም ስንት ቢሊዮን ዶላር ተሰበሰበ የተሰበሰበው ዶላር ግድቡን ለመጨረስ ዋለ ወይስ ህዝብን ለመጨረስ የሚያስችል የድሮን ሮኬትና ጥይት ተገዛበት ብሎ ማጣራት ማለት ነው። ከሚወራውና ከሚሰራው ጀርባ ያለውን እውነት መመርመር ማለት የጫካ ቤተ መንግስቱም ሆነ የኮሪደር ልማቱ ሪዞርቶቹም ሆነ አጠቃላይ የቅንጡ ፕሮጀክቶቹ የተሰሩት ከየት በተገኘ ገንዘብ ነው? ለእነዚህ ፕሮጀክቶች የዋለው በጀት ምን ያህል ነው? ስራዎች ውስጥ የተሰሩት ህጋዊ ጨረታ ወጥቶ ነው። የፈሰሰባቸውስ ገንዘብ በመንግስት ፋይናንስ ሲስተም ውስጥ ያለፈ ነው። ለጫካ ቤተ መንግስት ግንባታ የዋለው 20 ቢሊዮን ዶላር ከየት የተገኘ ነው? በኢትዮጵያ ውስጥ አብዛኛው ፕሮጀክት ያለ ተፎካካሪ በመውሰድ የሚታወቀው ኦቪድ እማን ካምፓኒ ነው። ከስልጣን ሽግግሩ በፊት ስሙ ሲጠራ ተሰምቶ የማይታወቅ ካምፓኒ በብልጽግና ዘመን በዚህ ልክ ሊገን የቻለው እንዴት ነው እያሉ ማጣራትና እውነቱን መውጣት ማለት ነው። ይህ ማለት ደግሞ ለግድቡ ግንባታ እየተባለ ምን ያህል ገንዘብ ተሰበሰበ ተብሎ ሲመረመር ለአስር ግድብ ግንባታ የሚበቃ ገንዘብ ሰብስበው ለጥይት ማግዣ ሲያውሉ መኖሮ ሊታወቅ ነው ማለት ነው። ለቤተ መንግስት ግንባታ የዋለው ዶላር ከየት የተገኘ ነው ተብሎ ሲመረመር አልፋሽጋ ወይንም ደሎሎን ለዩናይትድ አረብ ኤምሬትስ በሃምሳ ቢሊዮን ዶላር ሽጠው ቅንጡ ፓላስ እየገነቡ መሆኖ ይፋ ሊወጣ ነው ማለት ነው። ኦቪድ የማነው ተብሎ ሲመረመር አቤት ብለው ራስዎን መግለጦ አይቀሬ ሊሆን እኮ ነው። እናም እንደ አጠቃላይ እኒያ የሰበሰቧቸው የሚዲያ ሰዎች መክረወን ሰምተው እውነቱን መመርመር ከጀመሩ በፕሮጀክት ስም ከፓርቲዎ አመራሮች ጋር የሰረቁትን በርስ በርስ ጦርነት ውስጥ የቆመሩትን ይፋ አውጥተው እንደነ ጎበዜ ሲሳይ፣ ዳዊት በጋሻው፣ አባይ ዘውዱና ገነት አስማማው መታሰራቸው ካልሆነም ደግሞ ከሀገር መሰደዳቸው ብሎ መገደላቸው አይቀሬ ነውና ለእርሰውም ሆነ ለጋዜጠኛ ተብዬዎቹ የሚጠቅመው የውሾውን ጉዳይ ያነሳ ውሾ ይሁን የሚለው የማድበስበስ አካሄድ ነው። እልወት አለው። ኢትዮጵያ በታሪኳ እንደ አሁን ያለ ሎ ኢንፎርስመንት ኤጀንሲ ገንብታ አታውቅም። ምንም ጥልቅ ያስፈልጋል። ኢትዮጵያ በታሪኳ እነዚህ ዘመን ሎ ኢንፎርስመንት ኤጀንሲ ገንብታ አታውቅም ያሉት እውነት ቢሆን ኖሮ የእርስዎ መገኛ እስር ቤት እንጂ ቤተ መንግስት አይሆንም ነበር። ምክንያቱም ጓድ ጠቅላይ ሚኒስትር እርስዎ እኮ ያአንዷ አንዷን ቀን ሕዝብን የሚያገዳድል ወንጀል በመስራትና በዙሪያው ከሰበሰቡት ኦሊጋርኪ ጋር መጠነ ሰፊ ስርቆት በመፈጸም የሚያሳልፉ መሪ እንደመሆነው መጠን ገለልተኛና ብቃት ያለው ሎ ኢንፎርስመንት ኤጀንሲ ተገንብቶ ቢሆን ኖሮ እስር ቤቱን የሞሉት አማራ ንጹሓን ተፈተው ከፓርቲው ጋር እርሶ ታሳሪ ሆኑ ነበር። አሁን ደግሞ ማረጋግጥላቸው ነገር ባለፈው ብያቸዋለሁ። አብላጫ ሲት በፓርላማ ካገኙ እመኖኙ 97 ኢትዮጵያ ውስጥ አይደገምም። አመስግነን ሰተንም ነደውኝ አይደገምም። እሱ ግን ወደፊት ማወቅ ያለባቸው ነገር በፍጹም በኢትዮጵያ ፖለቲካል ኤንቫይሮመንት ኢምፖርትድ ኢንዲቪጁዌልስ መተው ስልጣን መያዝ አይችሉም እኔ ስለፈለኩ አይደለም አይመችም ሁኔታው ጓድ ጠቅላይ ሚኒስተር ለምንድን ነው 97 ድረስ የሚጓዙት ከአምስት አመት በፊት በተደረገ ምርጫ አሸንፎ ፓርላማ የገባው አቶ ክርስቲያን ታደለ እኮ መቼ ነው ስልጣን የሚለቁት ብሎ በሚከተለው መልኩ ጥያቄ በማቅረቡ የተነሳ እስር ቤት ከተጣለ ከሁለት ዓመት በላይ ሆነው እንኳን የተመረጠው ይቅርና ክርስቲያንን የመረጠው የቋሪት ሕዝብ በከባድ መሳሪያና በድሮን መደብደብ ከጀመረ አመታት ተቆጠሩ ኮ። ክቡር ጠቅላይ ሚኒስትር ጥያቄ የማቀርብሎ፣ እኔ በብሔር አይደለም ይህን ጥያቄ ሳቀርብሎ እርሶም የሚወክሉትን ብሔር በመጥላት አይደለም። አሁን ላይ ባለው ተጨባጭ ሁኔታ የዜጎች ደህንነትና የሀገር ሉዓላዊነት ዋነኛ ስጋት ምንጭ ሆኖ የምናየው እርስዎ የሚመሩት መንግስትን ነው። እርስዎ በአፎ ኢትዮጵያ አትፈርስም ቢሉንም በተግባር ግን ኢትዮጵያና ኢትዮጵያዊነት በመንግስቶ እየተናዱ ነው። የበርካታ ሀገራት መሪዎች መሰል ኃላፊነትን በወጉ ያለመወጣት ጉድለት ሲያሳዩ ህዝብን ይቅርታ ጠይቀው ስልጣናቸውን ሲለቁ ይታያል። በሀገራችንም የቀድሞ ጠቅላይ ሚኒስትር ክቡር ኃይለማርያም ደሳሌ ተመሳሳይ ህዝባዊ ተጠየቅ ሲቀርብባቸው ስልጣን መልቀቃቸውን እናስታውሳለን። እርስዎም ወደ ስልጣን የመጡት በዚው ተጠየቅ ምክንያት ነው። ስልጣን በመልቀቅ የመፍትሄው አካል ለመሆን አላሰቡም ወይ ጓድ ጠቅላይ ሚኒስተር? እውነት መናገር ቢፈልጉ እኮ እስከ 97 ዓ.ም ሳይሄዱ በቅርቡ የተፈጸመ ነውር ያገኙ ነበር። ለምሳሌ ያህል ኢዜማን ወክሎ ለደቡብ ክልል ምክር ቤት የተመረጠው አቶ ታረቀ ይደግፌ የክልልነት ጥያቄ ጠይቀሃል ተብሎ እስር ቤት እንደከረመ አይዘነጋም። እና ምለውት አለሁ ለአንድ ተፎካካሪ ዋናው ነገር በርሶ መመረጥ እንጂ በህዝብ መመረጥ አይደለም። ከዚያ ውጭ ግን መልአከ ሞት መጥቶ ካልወሰደወት በቀር ህዝብ ስላልመረጠውት ብቻ የሃያ ቢሊዮን ብር ቤተ መንግሥቱን አጠናቀው ሳይኖሩበት በምርጫ ላሸነፈውት አካል አስረክበው እንደማይሄዱ እርስዎም ሆነ ህዝቡ አሳምሮ ይረዳል። እናም የሚሻለው ነገር መቼና በምን አይነት ሁኔታ ከስልጣን እንደሚነሱ ማውራቱን ይተውትና መቼ እንደሚነግሱ ይንገሩን። በምርጫ ከተሸነፉ ያለምንም ማቅማማት ዙፋኑን እንደሚያስረክቡ መቀባጠሩን ይተውትና ዶክተር ሚልጌሳ እንዳለው ጠቅላይ ሚኒስተር ሁኛለው ብለው ራስዎን የሚያሳምኑበትንና ውጊያውን ጨርሰው ጠቅላይ ሚኒስተር የሚሆኑበትን ቀን ብለውም በ2050 ወይንም በ2100 ኢትዮጵያን የት እንደሚያደርሷት ቢነግሩን ሳይሻል አይቀርም። አብይ ይፈራል። ፈሪ ነው በተፈጥሮ ይፈራል። ለዛም ነው ኢትዮጵያን እንደዚህ ደም በደም ያደረገው። ጠቅላይ ሚኒስቴር ሆኖ ጠቅላይ ሚኒስቴር አልሆነም። እስካሁን ጠቅላይ ሚኒስቴር አልሆነም። አብይ ፈሪ ስለሆነ ስለሚፈራል ሁልጊዜ መድረክ ላይ ወጥተው ሲያነብ ሆኛለሁ አልሆንኩም፣ ነው የጭንቅላት ውስጥ ያለው ገና ጠቅላይ ሚኒስቴር ለመሆን እየተዋጋ ነው ዐቢይ። በበኩሌ ግን ጓድ ጠቅላይ ሚኒስተር ጠቅላይ ሚኒስተር ያለው ብለው ራስዎን ሳያሳምኑና የመንገስ ስሜት ሳይሰማዎት በጣም በቅርብ ጊዜ ውስጥ ተገርስሰው ወይንም ተፈንግለው ራስዎን እንደሚያገኙት አልጠራጠርም። ባለሰቡት ቀን በኢምፖርትድ ኢንዲቪዥዋል ወይንም በሎካል ፖለቲሽያን ተጠልዘው ራስዎን እስር ቤት ወይንም መቃብር ቤት ማግኘቱ አይቀርም። ምክንያቱም በተስፋ ቆራጭና መንፈስ በእያንዳንዱ ቀን የሚፈጽሙት አረምናዊ ተግባራትም ይሁን የሚያጸድቁት ህግጋት አመፀን የሚቀሰቅስና እርስዎን የሚገረስስ መሆኑ እሙን ነው። መቼም የንብረት ማስመለሻ አዋጅ በሚባል የዘርፊ ህግ ህዝብን እየዘረፉና እያደኸዩ ለመርማሪዎች የተሰጠ ዋስትና የሚል ስያሜ በተቸረው የቶርቸር ህግ ህዝብን እያሰቃዩ መንግስቱ ነው ሊቀጥሉ አይችሉም። ዜጎችን ለማስከበርና ለማፈን ብለው የሚያወጧት እያንዳንዱ ህግ ነሳተ ጋሞራ የሚገነፍል ማዕበል ይዛ እንደምትመጣ ለማወቅ ከሰሞኑን በእርስዎ ላይ የሚወርደውን ዶፍ መመልከት በቂ ነው። ትናንት በጨለማ ከፈጸሙት በኋላ አድበስብሰው ያለፉትና ይሄ ሾርት ሚሞሪያም ህዝብ አያስታውሰውም ብለው የናቁት ወንጀሎ ሁሉ እርስዎ በአንድ ወቅት ሾመዋቸው በነበሩ አመራሮች በኩል ለሚዲያና ለህዝብ ጆሮ እየደረሰ ነው። ከኢንጂነር ስመኘው እስከ ጄኔራል ሰዓረ ከበቴ ኦርጌሳ እስከ አጫሉ ሁንደሳ ግድያ እርስዎ እንዳቀነባበሩት፣ ከሰኔ 15 እስከ ጥቅምት 24 ያለውን ቅስጠት እንዴት አድርገው እንደጠነሰሱት፣ ለማ መገርሳን ኤርፖርት ላይ ሊገሉት አስበው እንዴት አድርጎ እንዳመለጠዎት! ከየት ከየት ሰርቀው ኦቪድን እንደመሰረቱት፣ አልፋሽቃን ወይም ደሎሎን በ50 ቢሊዮን ዶላር ለአረብ ኤምሬትስ እንደሸጡትና ጄኔራል አርቡርሃን እንደ ካዶት እንዳጠቃላይም በሰባት ዓመት ውስጥ በሀገርና በሕዝብ ላይ የፈጸሙት አረመናዊ ወንጀል በሚዲያ ሲነገር በጆሮ ማዳመጥ ጀምረዋል። ነገ ደግሞ የኢትዮጵያ ሕዝብ ግልብጥ ብሎ ተነስቶ ካልተባጨቀውት እና የጋዳፊን ዕጣ ካልጋተወት በቀር እኒህ ወንጀሎቹ ክሱ ነው ፍርድ ቤት ላይ ሲነበቡ አንገተውን ደፍተው ሲያዳምጡ ራስዎን ያገኙታል። እስከዚያ ግን ሕዝብን እንደ ህዝብ የኢትዮጵያ ህዝብ ከእውቀትና ከእውነት የተፋታ ነው። ለውጡ ያልታያችሁ አይናችሁ ዕውር ስለሆነ ነው። እናንተ ባይገባችሁም መጪው ትውልድ ይገባዋል፣ ምናምን ምናምን እያሉ በማን አለብኝነት ስሜት ይሳደቡ። አርቲስት ተብዮዎቹን ሰብስበው ድመቶች፣ ባለሀብቶቹን ጠርተው ሌቦች ይበሏቸው። በተለይ እንደ ኢትዮጵያ ያለ ከእውነትና እውቀት የራቀ ማህበረሰብ ደግሞ ሲኖር አርቲስት እና አክቲቪስት ልክ እንደ ድመት እና እንዳንበሳ ናቸው አክቲቪዝም ማለት የሰሞን እፍታ ማለት ነው እርግጠኝነት መንግስታዊ ሌብነት የለም ይሄን ማ ሁሉ ለፖለቲካ ከልቤ ነው የምናገረው መንግስታዊ ሌብነት የለም ሁል ጊዜ የምናገረው በማህበር ተወያይተን በቃ አሁን ወርቅ ሶስት ኩንታል ነው አንዷን እንደብቅ አንልም እንደዛ የለም እኛ የምንለምናትን የምናገኛትን መቶ ፐርሰንት የምናውለው ኢትዮጵያ ላይ ነው 100% ለምሳሌ ሌብነቱ ግን 50% ያለው እናንተ ጋር ታየ ደንዳ እንደተናገረው አስብላችሁ ዝረፉ ያሏቸው አመራሮች በቃኝም በማያውቅ ስግብግብ መንፈስ ህዝቡን የለጉር አልባ እንዳደረጉት የሚታወቅ ቢሆንም የዘረፋችሁትን ሰዓት በሉት፣ በህዝባዊ ማዕበል የምትበሉበት ቀን እስኪመጣ ድረስ መድረክ ላይ በወጡ ቁጥር መንግስታዊ ሌብነት የለም እያሉ ጆሮአችንን ይጫወቱበት በማለት የዛሬውን ጦማሬን ስቋጭ ውድ ጠለስ ሚዲያ ቤተሰቦች፣ ጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን ብሎም ስቲከሮችን በማበርከትና ዝግጅታችንን ላይክ ሸር እያደረጋችሁ ለሌሎች በማጋራት ሚዲያችንን ታበረታቱ ዘንድ በመጠየቅ ነው። አመሰግናለሁ። አሳይ ደርቤ።